የጌታ ጸጋ በያላችሁበት ይብዛላችሁ። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን የጀመርነው ነው ጉዞ ዛሬ ስልሳኛ ቀኑ ላይ ደርሷል። በስልሳኛው ቀናችን ደግሞ የዘዳግምን መጽሐፍ የምናጠናቀቅ ይሆናል። ዛሬ ከኔ ጋር ከዘዳግም ምዕራፍ 31 እስከ 34 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለው። ዘዳግም ምዕራፍ 31 ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም እኔ ዛሬ 120 ዓመት ሆኖኛል ከዚህ በኋላ እወጣና ገባ ዘንድ አልችልም እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል አምላክህ እግዚአብሔር እርሱ በፊትህ ያልፋል እርሱ እነዚህን አህዛብ ከፊትህ ያጠፋቸዋል ትወርሳቸውም አለ እግዚአብሔርም እንደተናገረ እያሱ በፊትህ ይሻገራል እግዚአብሔርም ባጠፋቸው በአሞራውያን ነገስታት በሲሆን በአግ በምድራቸውም እንዳደረገ ያደርግባቸዋል እግዚአብሔርም በፊታችሁ አሳልፎ ይጥላቸዋል እንዳዘዝኳችሁም ትእዛዝ ሁሉ ታደርጉባቸዋላችሁ ጽኑ አይዟችሁ አትፍሩ ከፊታቸውም ደንግጡ። አምላክህ እግዚአብሔር እርሱ ከአንተ ጋር ይሄዳል አይጥልህም አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና አይዞህ በፊትህም የሚሄድ እርሱ እግዚአብሔር ነው፤ ከአንተ ጋር ይሆናል አይጥልህም አይተውህም አትፍራ አትደንግጥ አለው። ሙሴም ይህችን ህግ ጻፈ፣ የእግዚአብሔርም የቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ፣ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው፤ በሰባተኛው ዓመት መጨረሻ በዕዳ ምህረት ዘመን በዳስ በዓል እስራኤል ሁሉ በአምላክ በእግዚአብሔር ፊት ይታይ ዘንድ እርሱ በመረጠው ስፍራ ሲከማች ይህንን ሕግ በእስራኤል ሁሉ ፊት በጆሮ አንብበው ይሰሙና ይማሩ ዘንድ አምላካቸውንም እግዚአብሔርን ይፈሩ ዘንድ የዚህንም ሕግ ቃሎች ሁሉ ጠብቀው ያደርጉ ዘንድ ሕዝቡን ወንዶችና ሴቶችን፣ ሕፃናቶችንም በአገራችሁ ደጅ ያለውን መጻተኛ ሰብስብ። የሕግን ቃላት የማያውቁ ልጆቻቸውም ዮርዳኖስን ተሻግራችሁ ልትወርሷት በምትሄዱባት ምድር በምትኖሩበት ዘመን ሁሉ ይስሙ አምላካችሁን እግዚአብሔርን መፍራት ይማሩ። እግዚአብሔርም ሙሴን የምትሞትበት ቀን እነሆ ቀረበ። እያሱን ጠርተህ እርሱን አዘው ዘንድ በመገናኛው ድንኳን ውስጥ ከእርሱ ጋር ቁም አለው። ሙሴና እያሱም ሄደው በመገናኛ ድንኳን ውስጥ ቆሙ። እግዚአብሔርም በድንኳኑ ውስጥ በደመና አምድ ተገለጠ። የደመናውም አምድ በድንኳኑ ደጃፍ ላይ ቆመ። እግዚአብሔርም ሙሴን አለው፣ እነሆ ከአባቶችህ ጋር ትተኛለህ። ይህም ህዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎች አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል ከእነርሱም ጋር ያደረግኩትን ቃል ኪዳኔን ያፈርሳሉ። በዚያም ቀን ቁጣዬ ይነድባቸዋል፣ እተዋቸውም አለው፣ ፊቴን እሰውርባቸዋለሁ ለአሕዛብም መብል ይሆናሉ። በዚያም ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። ሌሎችን አማልክት ተከትለዋልና ስላደረጉት ክፋት ሁሉ እኔ በዚያን ቀን ፈጽሜ ፊቴን እሰውራለሁ። አሁንም ይህችን መዝሙር ለእናንተ ጻፉ፣ ለእስራኤልም ልጆች አስተምሯቸው። ይህችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት። ለአባቶቻቸው ወደ ማልኩላቸው ወተትና ማር ወደምታፈሰው ምድር ካገባኋቸው በኋላ ከበሉም ከጠገቡም ከደነደኑም በኋላ ሌሎችን አማልክት ተከትለው ያመልካሉ፣ እኔንም ይንቃሉ፣ ቃል ኪዳኔንም ያፈርሳሉ። ዛሬ ወደ ማልኩላቸው ምድር ገና ሳላገባቸው የሚያስቡትን ሀሳብ አውቃለሁና፣ ከልጆቻቸው አፍ አትረሳምና ብዙ ክፉ ነገርና ጭንቀት በደረሰባቸው ጊዜ ይህች መዝሙር ምስክር ሆና በፊታቸው ትመሰክራለች። ሙሴም በዚያን ቀን ይህችን መዝሙር ጻፈ፣ ለእስራኤልም ልጆች አስተማራት። የነዌንም ልጅ እያሱን የእስራኤልን ልጆች ወደ ማልኩላቸው ምድር ታገባለህና ጽና አይዞህም እኔ ካንተ ጋር እሆናለሁ ብሎ አዘዘው። እንዲህም ሆነ ሙሴ የዚህን ሕግ ቃሎች በመጽሐፍ ከጻፈ ከፈጸመም በኋላ ሙሴ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያን እንዲህ ብሎ አዘዘ። ይህን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። እኔ ያመጻችሁንና የአንገታችሁን ድንዳኔ ያውቃለሁና እኔም ዛሬ ከእናንተ ጋር ገና በህይወት ሳለው እናንተ በእግዚአብሔር ላይ አምፃችኋል፤ ይልቁንም ከሞትኩ በኋላ እንዴት ይሆናል? ይህንን ቃል በጆሯቸው እናገር ዘንድ ሰማይና ምድርን አስመሰክርባቸው ዘንድ የነገዶቻችሁን ሽማግሌዎች ሁሉ አለቆቻችሁንም ሰብስቡልኝ። ከሞትኩ በኋላ ፈጽማችሁ እንድትረክሱ ካዘዝኳችሁም መንገድ ፈቀቅ እንድትሉ አውቃለሁና፣ በእጃችሁም ስራ ታስቆጡት ዘንድ በእግዚአብሔር ፊት ክፉ ስላደረጋችሁ በኋለኛው ዘመን ክፉ ነገር ያገኛችኋል። ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚህችን መዝሙር ቃሎች እስኪፈጸሙ ድረስ ተናገረ። ዘዳግም ምዕራፍ 32። ሰማያት ሆይ አድምጡ፣ እኔ የምናገራለው፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠበጠባለች፣ በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ። የእግዚአብሔርን ስም እጠራለውና ለአምላካችን ታላቅነት ስጡ። እርሱ አምላክ ነው፣ ስራውን ፍጹም ነው። መንገዱ ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው። እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው፤ ጠማማና ገልበጥባጣ ትውልድ ናቸው። ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል፣ አባትህን ጠይቅ፣ ያስታውቀህማል ሽማግሌዎችን ጠይቅ ይነግሩህማል። ልዑል ለአህዛብ ርስታቸውን ባወረሰ ጊዜ፣ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአህዛብን ድንበር አቆመ። የእግዚአብሔር እድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው። ከበበው፣ ተጠነቀቀለትም እንደ አይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ማዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውን ፍሬ በላ። ከአለትም ድንጋይ በሚገኝ ማር፣ ከጭንጫም ድንጋይ በሚገኝ ዘይት አጠባው። የላሙንም ቅቤ የመንጋውንም ወተት ከጠቦት ስብ ጋር፣ የባሳንንም አውራ በግ ፍየሉንም፣ ከስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። ይሹሩን ወፈረ ረገጠ፣ ወፈረ፣ ደነደነ፣ ሰባ፤ የፈጠረውንም እግዚአብሔርን ተወ፣ የመድኃኒቱንም አምላክ ናቀ። በሌሎች አማልክት አስቀኑት፣ በርኩሰታቸው አስቆጡት። እግዚአብሔር ላልሆኑ አጋንንት፣ ለማያውቋቸውም አማልክት፣ በቅርብ ጊዜ ለተነሱ ለአዲሶች፣ አባቶቻቸውም ላልፈሯቸው አማልክቶች ሰው። የወለደህን አምላክ ተውክ፣ ያሳደግህን እግዚአብሔር ረሳህ። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ፣ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ ያልታመኑም ልጆች ናቸው። አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ። እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። እሳት ከቁጣዬ ትነዳለች እና እስከ ሲኦል ድረስ ታቃጥላለች፣ ምድርንም ከፍሬዋ ጋር ትበላለች፣ የተራሮችን መሰረት ታነዳለች። መከራን እጨምርባቸዋለሁ፣ በፍላጾቼ መወጋቸዋለሁ። በራብ በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትን ጥርስ የምድርንም እባብ መርዝ ሰድባቸዋለሁ። ጎልማሳውን ከድንግል ሕፃኑንም ከሽማግሌ ጋር በሜዳ ሰይፍ፣ ቤቱም ውስጥ ድንጋጤ ያጠፋቸዋል። እበትናቸዋለሁ አልኩ፣ በሰዎች መካከል መታሰቢያቸውን አጠፋለሁ። ነገር ግን ጠላቶቻቸው እንዳይታበዩ እጃችን ከፍ ከፍ አለች እንጂ እግዚአብሔር ይህን ሁሉ አላደረገም እንዳይሉ ስለ ጠላቱ ቁጣ ፈራሁ። ምክር ያጡ ሕዝቦች ናቸው ማስተዋልም የላቸውም። አእምሮ ቢኖራቸው ይህን ያስተውሉ ነበረ፣ ፍጻሜያቸውንም ያስቡ ነበረ። እርሱ አምላካቸው ካልሸጣቸው፣ እግዚአብሔር አሳልፎ ካልሰጣቸው አንድ ሰው እንዴት ሺን ያሳድድ ነበረ? ሁለቱ ሳ እንዴት አስሩን ሺ ያሸሹ ነበረ? አምላካችን እንዳማልክቶቻቸው አይደለም፣ ጠላቶቻችን ሰነፎች ናቸው። ወይናቸው ከሰዶም ወይን ከገሞራም እርሻ ነው። ፍሬያቸው ሐሞት ነው ዘለላውን መራራ ነው። የወይን ጠጃቸው የእባብ መርዝ የእፉኝትም ስራይ ነው። ይህ በእኔ ዘንድ ተጠብቆ የለምን? በመዝገቤ ሲታተማ አይደለምን? የጥፋታቸው ቀን ቀርቧልና የሚመጣባቸውም ነገር ይፈጥናልና እግራቸው ሲሰናከል፣ በቀልና ፍርድ የኔ ነው። ኃይላቸውም እንደደከመ የተዘጋ የተለቀቀም እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል ስለ ባሪያዎቹም ያዝናል። እርሱ ይላል አማልክቶቻቸው የት ናቸው? ይታመኑባቸው የነበረ አማልክት የመስዋታቸውን ስብ የበሉ የመጠጥ ቁርባናቸውን የወይን ጠጅ የጠጡ እነርሱ ይነሱ ይርዷቸው፣ መጠጊያ ይሁኑላቸው። አሁንም እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንም አለው እኔ መታለው ፈውስም አለው ከእጄ የሚያድን የለም። እጄን ወደ ሰማይ ዘረጋለሁና እንዲህም እላለው ለዘ ለዘለዓለም እኔ ሕያው ነኝና የሚንቦገቦግ ሰይፌን ስለዋለሁ እጄም ፍርድን ትይዛለች። ጠላቶቼንም እበቀላለሁ፣ ለሚጠሉኝም ፍዳቸውን እከፍላለሁ። ከተወጉት ከተማረኩትም ደም ፍላጾቼን በደም አሰክራለሁ፣ ከጠላት አለቆች ራስ ሰይፌ ሥጋ ይበላል። የባሪያዎቹን ደም ይበቀላልና ጠላቶቹንም ይበቀላቸዋልና ምድሪቱንና ሕዝቡን ይክሳልና። እናንተ አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ። ሙሴም የነዌ ልጅ እያሱ የዚችን መዝሙር ቃሎች ሁሉ በሕዝቡ ጆሮ ተናገሩ። ሙሴም ይህን ቃል ሁሉ ለእስራኤል ሁሉን ተናግሮ ፈጸመ። እርሱም እንዲህ አላቸው፣ የዚህ ንግ ቃሎች ሁሉ ይጠብቁና ያደርጉ ዘንድ ልጆቻችሁን እንድታዙበት ዛሬ የመመሰክርላችሁን ቃል ሁሉ በልባችሁ አኑሩት። ይህ ነገር ህይወታችሁ ነው እንጂ ለእናንተ ከንቱ አይደለምና በዚህም ነገር ትወርሷት ዘንድ ዮርዳኖስን ተሻግራችሁ በምትገቡባት ምድር ረጅም ዘመን ትቀመጣላችሁ። በዚያም ቀን እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ወደዚህ በኢያሪኮ አንጻር በሞአብ ምድር በአሪባም ተራራ ውስጥ ወዳለው ወደ ናባው ተራራ ውጣ ለእስራኤልም ልጆች ርስት አድርጌ የምሰጣቸውን የከነአንን ምድር እይ ወንድምህ አሮን በሆር ተራራ እንደሞተ ወደ ወገኖችም እንደተከማቸ በወጣህበት ተራራ ሙት፣ ወደ ወገኖችህም ተከማች። በእስራኤልም ልጆች መካከል በፂን ምድረ በዳ በቃዴስ ባለው በመሪዋ ውሃ ስለበደላችሁኝ፣ በእስራኤል ልጆች መካከል ስላልቀደሳችሁኝ ምድሪቱን ፊት ለፊት ታያለህ እንጂ ወደዚያች እኔ ለእስራኤል ልጆች ወደምሰጣቸው ምድር አትገባም። ዘዳግም ምዕራፍ 33 የእግዚአብሔር ሰው ሙሴ ሳይሞት የእስራኤልን ልጆች የባረከባት በረከት ይህች ናት። እንዲህም አለ፦ እግዚአብሔር ከሲና መጣ፣ ከሴርም ተገለጠ፣ ከፋራን ተራራ አበራላቸው፣ ከአላፋትም ቅዱሳኑ መጣ። በስተቀኙም የእሳት ሕግ ነበረላቸው። ሕዝቡንም ወደዳቸው፣ ቅዱሳኑ ሁሉ በእጅህ ናቸው፣ በእግሮችህም አጠገብ ተቀመጡ፣ ቃሎችህን ይቀበላሉ። ሙሴ ለያዕቆብ ጉባኤ ርስት የሆነውን ሕግ አዘዘን። የሕዝቡም ማለቆች ከእስራኤል ነገዶች ሁሉ ጋር በተከማቹ ጊዜ ንጉስ በይሹሩን ነበረ። ሮቤል በሕይወት ይኑር አይሙት፣ ሰዎቹን በቁጥር ብዙ ይሆኑ። የይሁዳ በረከት ይህ ነው። እንዲህም አለ፣ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹ ማግባው፣ እጆቹ ይጠንክሩለት፣ በጠላቶቹ ላይ ረዳት ሆነዋለ። ስለ ሌዊም እንዲህ አለ ቱሚምህና ኡሪምህ ለቅዱስህ ሰው ነው። በማሳህ ለፈተንከው፣ በመሪባ ውሃ ለተከራከርከው ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ ልጆቹንም ላላወቀ ቃልህን አደረጉ፣ ቃል ኪዳንህንም ጠበቁ። ፍርድህን ለያዕቆብ፣ ሕግህን ለእስራኤል ያስተምራሉ። በፊትህ ዕጣንን በመሰዊያም የሚቃጠል መስዋዕትን ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል። የሚነሳበትን ወገብ ውጋው፣ የሚጠሉትም አይነሱም። ስለ ብንያምም እንዲህ አለ፣ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል። ስለ ዮሴፍም እንዲህ አለ፣ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን በሰማያት ገናንነት በጠል በታችኛው ቀላይ በፀሐዩ ፍሬያት ገናንነት በጨረቃው መውጣት ገናንነት የቀደሙትም ተራሮች ከፍተኛነት በዘላለሙም ኮረብቶች ገናንነት በምድሪቱ ገናንነትና ሞላዋ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ ከወንድሞቹም በተለየው ራስ አናት ላይ ይውረድ። ለላሞች በኩር ግርማ ይሆናል። ቀንዶቹ አንድ ቀንድ እንዳለው ናቸው። በእነርሱ እስከ ምድር ዳርቻ ያሉትን አህዛብ ሁሉ ይወጋል። የኤፍሬም እልፍ አላፋት፣ የምናሴ ማዕላፋት እነርሱ ናቸው። ስለ ዛብሎን እንዲህ አለ። ዛብሎን ሆይ በመውጣትህ፣ ይሳኮር ሆይ በድንኳንህ ውስጥ ደስ ይበላችሁ። የተሰወረውን የአሸዋውን መዝገብ የባህሩንም ባለጠግነት ይጠባሉና አህዛብን ወደ ተራራው ይጠራሉ። በዚያም የጽድቅ መስዋዕት ይሰዋሉ። ስለ ጋድም እንዲህ አለ፣ ጋድን ሰፊ ያደረገ ብሩክ ይሁን። እንዳንበሳይቱ አርፏል፣ ክንድና ራስን ይቀጠቅጣል። በዚያ የአለቃ ድል ፈንታ ቀርቷልና የመጀመሪያውን ክፍል ለራሱ መረጠ። ወደ ሕዝብ አለቆች መጣ፣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ። ስለ ዳንም እንዲህ አለ ዳን አንበሳ ደቦል ነው፣ ከባሳን ተዘልሎ ይወጣል። ስለ ንፍታሌምም እንዲህ አለ፣ ንፍታሌም በሞገስ ጠግቧል፣ የእግዚአብሔርን በረከት ተሞልቷል፣ ባህሩንና ደቡቡን ይወርሳል። ስለ አሴርም እንዲህ አለ፣ አሴር በልጆች የተባረከ ይሁን፣ በወንድሞቹ የተወደደ ይሁን፣ እግሩን በዘይት ውስጥ ያጠልቀ፣ ጫማ ህብረትና ናስ ይሆናል፣ እንደ ዕድሜህ ሁሉ ኃይልህ ይሆናል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ሰማያቱም ጠልን ያንጠበጥባሉ። እስራኤል ሆይ ምስጉን፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ዘዳግም ምዕራፍ 34። ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለዓድን ምድር የንፍታሌምንም ምድር ሁሉ የኤፍሬምና የምናሴንም ምድር እስከ ምዕራብ ባሕር ድረስ ያለውን የይሁዳን ምድር ሁሉ ደቡቡንም እስከ ዞዓር ድረስ ያለውን የዘንባባ ዛፎች ያሉባትን ከተማ የኢያሪኮን ሸለቆ ሜዳ አሳየው። እግዚአብሔርም ለዘርህ እሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያቆብም የማልኩላቸው ምድር ይህች ናት፣ በዓይንህ እንድታያት አደረግኩህ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባርያም ሙሴ እንደ እግዚአብሔር ቃል በዚያ በሞአብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞአብ ምድር በሸለቆ ውስጥ ተቀበረ። እስከዛሬም ድረስ መቃብሩን ማንም አላወቀም። ሙሴ በሞተ ጊዜ እድሜው መቶ ሀያ ዓመት ነበረ። ዓይኑ አልፈዘዘም ጉልበቱም አልደነገዘም። የእስራኤል ልጆች በሞአብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ሙሴም እጆቹን ስለጫነበት የነዌ ልጅ እያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት፣ እግዚአብሔር ሙሴን እንዳዘዘው አደረጉ። እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዛ ወዲህ በእስራኤል ዘንድ አልተነሳም። በግብፅ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሪቱም ሁሉ ላይ ምልክትና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ በእስራኤል ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገው እንደ ሙሴ ያለ አልተነሳም ይላል። በስልሳኛ ቀናችን የዘዳግም መጽሐፍን ጨርሰናል። ነገ ኢያሱ ወልደ ነዌን እንጀምራለን። ግን በየምሽቱ ሶስት ሰዓት ላይ ደግሞ የእግዚአብሔርን ቃል በጥልቀት በቲክቶክ እና በቴሌግራም ላይቭ እያጠና እንገኛለን። አብራችሁን እንድታጠኑ ጋብዛችኋለሁ። ጸጋ ይብዛላችሁ።